በዚህ ዕለት እንደ እግዚአብሔር ፈቃድ የተለያዩ መርሐ ግብራት ስለሚከናወኑ አሁን መርሐ ግብራችንን በጸሎት ለመጀመር ብፁዓን አበው ሊቃነ ጳጳሳትን እየጠበቅን ነው። ስለዚህ ጊዜያችንን ለመጠቀም ሌሎች አባቶቻችን እስኪመጡ ድረስ መርሐ ግብሩን ብፁዕ አባታችን አቡነ ማርቆስ የስብከት ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል መርሐ ግብሩን በጸሎት ይከፍቱልናል። ሁላችንም ለጸሎት እንነሳ።

አቤቱ ቅዱስ አምላኮ ሌሊቱን ሰላም አሳድረ ከጨለማ ወደ ብርሃን አመተ ከዚህ ሰዓት ስላደረስከን እናመሰግናለን። ያሰራ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ሥልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰረየ ወንድሞች፣ ዲያቆናት፣ አባቶች፣ ካህናት ከዚህ ከኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁት ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ። በእንተ ግዜ ትነ ማርያም መሐረነ ክርስቶስ

ታዳሚዎች አባቶች፣ የመምሪያው ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ እንደ እግዚአብሔር በጎ ፈቃድ መርሐ ግብራችን በጸሎት ተጀምረዋል። እንደሚታወቀ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ፈቅዶ በብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና የሰንበት ትምህርት ቤቶች ቀን መከበር ከጀመረ ዛሬ አስራ አራተኛው ዓመት ላይ ደርሰናል። ይህ ታላቅ ጉባኤ በመክፈቻው መርሐ ግብር ላይ ከያይቱ ለስብከቱ የሚገኙ ማንኛውም የሰንበት ትምህርት ቤት እንዲወክለው የሚገኙ የሰንበት ትምህርት ቤት የሀገር ስብከት ተወካዮች፣ የሀገር አቀፍ አንድነት ተወካዮች በጋራ ውይይት የሚያደርጉበት ስትራቴጂካዊ የሆኑ እቅዶች ተነድፈው ስርዓተ ትምህርትን በተመለከተ አጠቃላይ ትውልዱን ማነጽ በሚቻልበት ሁኔታ ውይይት የሚደረግበት ጉባኤ ነው። በዚህ ታላቅ ጉባኤ ላይ በአሁኑ ማለት ነው ከ34 ሀገረ ስብከት በላይ ተገኝተዋል። ተወክለው ማለት ነው በተወካዮቻቸው አማካኝነት ሰፊ ውይይት የሚደረግበት ነው። መርሐ ግብሩም በቅዱስ ፓትርያርኩ በብፁዓን አበው ሊቃነ ጳጳሳት ተከፍቶ የሚጀመርና በውይይቱ ደግሞ እስከ እሁድ ከሰዓት ድረስ ጠቅላላ መንፈሳዊ ውይይቱ ተደርገው ማጠቃለያ ጉባኤ ላይ ሁሉም የሰንበት ትምህርት ቤት ተወካዮች በአዲስ አበባ ሀገረ ስብከት ያሉ የሚገኙና ተሳታፊ እንግዶች ተጋብዘው የማጠቃለያ መርሃግብር የሚከናወንበት አብይ ጉባኤ ነው። በዛሬው በጠዋቱ መርሃግብራችን በጸሎት ተጀምሯል። ከዚህ በመቀጠል መዝሙር በሰንበት ትምህርት ቤቶች ሀገር አቀፍ አንድነት ሰንበት ትምህርት ቤቶች ዝማሬ ይቀርብልንና ቀጥታ ወደ ቀጣዩ መርሃግብር እንሄዳለን።

የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 6 ቁጥር 17 እንኳን ለሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ ና የሰንበት ትምህርት ቤቶች ቀን በዓለ ጳራቅሊጦስ አደረሰን አደረሳችሁ ዘንድሮ ለ 14 ኛ ጊዜ ግንቦት 30 ና ሰኔ አንድ ቀን የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በሚል መሪ ቃል በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ቅዱስ ፓትሪያርኩና አበው ሊቃነ ጳጳሳት በተገኙበት ይከበራል እርሶም በቦታው ተገኝተው የሰንበት ትምህርት ቤቶችን ቀን ከኛ ጋር ያክብሩ። የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ኤፌሶን ምዕራፍ 6 ቁጥር 17 እንኳን ለሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን በዓለ ጳራቅሊጦስ አደረሰን አደረሳችሁ ዘንድሮ ለ 14 ኛ ጊዜ ግንቦት 30 ና ሰኔ አንድ ቀን የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በሚል መሪ ቃል በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ቅዱስ ፓትርያርኩና አበው ሊቃነ ጳጳሳት በተገኙበት ይከበራል እርሶም በቦታው ተገኝተው የሰንበት ትምህርት ቤቶችን ቀን ከኛ ጋር ያክብሩ። የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 6 ቁጥር 17። እንኳን ለሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን በዓለ ጳራቅሊጦስ አደረሰን አደረሳችሁ። ዘንድሮ ለ14ተኛ ጊዜ ግንቦት 30ና ሰኔ አንድ ቀን የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በሚል መሪ ቃል በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ቅዱስ ፓትርያርኩና አበው ሊቃነ ጳጳሳት በተገኙበት ይከበራል። እርሶም በቦታው ተገኝተው የሰንበት ትምህርት ቤቶችን ቀን ከኛ ጋር ያክብሩ። የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ኤፌሶን ምዕራፍ 6 ቁጥር 17። እንኳን ለሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ ና የሰንበት ትምህርት ቤቶች ቀን በዓለ ጳራቅሊጦስ አደረሰን አደረሳችሁ ዘንድሮ ለ14ኛ ጊዜ ግንቦት 30 ና ሰኔ አንድ ቀን የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በሚል መሪ ቃል በመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ቅዱስ ፓትሪያርኩና አበው ሊቃነ ጳጳሳት በተገኙበት ይከበራል። እርሶም በቦታው ተገኝተው የሰንበት ትምህርት ቤቶችን ቀን ከእኛ ጋር ያክብሩ። የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ሃይማኖትን አዝንቶ ስራት ፈጽሞ አረገ ወደ አባቱ ሃይማኖትን አክንቶ ስራት

ያዘው መርሐ ግብር መሰረት ከዚህ በመቀጠል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጋባዥነት ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከት ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የቅዱስ ሲኖዶስ አባል ትምህርተ ወንጌል ይሰጡናል። ወደ ትምህርቱ

እሺ ያው መጸሎት ስለጀመር ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ የዳውሮ እና ኮንታ ሀገረ ስብከት ሊቀ ጳጳስ ክቡር ንቡረ እድ አጽብሃ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት ምክትል ስራ አስኪያጅ፣ ሌሎችም የመንበረ ፓትርያርክ የየመምሪያ የየድርጅቱ ኃላፊዎች እንዲሁም ደግሞ እየሀገረ ስብከቱ ሀገረ ስብከታችሁን ወክላችሁ የመጣችሁ ሊቃውንተ ቤተ ክርስቲያን ወጣቶቹ፣ ዘማሪያን እንደምን አደራችሁ? እንደምን ሰነበታችሁ? አሁን ሌሊቱን ሰላም አሳድሮ ከጨለማ ወደ ብርሃን አመቶ ከዚህ ሰዓት የሰበሰበን አምላካችን የተመሰገነ ይሁን። ሰዓቱ ያው አልተጠቀምንበትም፣ ትንሽ አለፍ ብሏል። የናንተን ጊዜ የመሻማት ነው የሚሆነው። እንግዲህ በመርሐ ግብሩ መሰረት ትንሽ ደቂቃ፣ ያው ዕለቱ የበዓለ ጰራቅሊጦስ ዋዜማ ነው። ያው ጥሩ ጊዜ ነው። እንግዲህ እሱን በተመለከተ ትንሽ እግዚአብሔር የፈቀደውን ያህል እንነጋገራለን። መነሻ የሚሆነን ውእቱ የሚረክሙ ኩሎ ወያዜክረክሙ ዘነገርኩክሙ አነ የሚለው ይሆናል። በዮሐንስ 14 ቁጥር 26 ላይ የሚገኘው ነው። እንግዲህ ነገ ያው በዓለ ጵራቅሊጦስ ከትንሣኤ ስንጀምር አምሳ ቀን ከእርገት አስረኛ ቀን ነው እና እንግዲህ በነገው ቀን መንፈስ ቅዱስ ለአባቶቻችን ለሐዋርያት የወረደበት ቀን ነው። እግዚአብሔር እስከዚች ቀን በተለይ በእርገት በሚያደርግበት ጊዜ እዚሁ ጠብቁ፣ እስከ ጥቂት ቀን ድረስ እዚሁ ቆዩ ብሎ የሚቆዩበትንም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ከላይ ከሰማይ ኃይል መንፈሳዊ ኃይል እውቀታዊ መንፈሳዊ ሀብት ስራ የሚያሰራ እስከምትለብሱ፣ እስከምታገኙ፣ እስከሚወርድላችሁ ከዚህ ቆዩ ብሎ ቀጠሮ ሰጥቷቸው እነሱም ይህን ካላቸው በኋላ ወደ ቢታንያ ከከተማ